በሀገር ውስጥ ዜና እንጀምራለን። ከኤርትራ ጋር በማንኛውም ሰዓት ጦርነት እንደሚነሳ ጠቅላይ ሚኒስትር አብይ አህመድ አረጋገጡ። የኢትዮጵያን ባህር በር የማግኘት እንቅስቃሴ ማንም አያስቆመውም ብለዋል። ጠቅላይ ሚኒስትሩ ውጊያ ከተነሳም ውጤቱ ግልጽ ነው፣ አስተማማኝ አቅም አለን ብለዋል። ጠቅላይ ሚኒስትሩ ዛሬ በጉዳዩ ላይ ለፓርላማ በሰጡት ማብራሪያም ኢትዮጵያም ባህር በር የማግኘቷ ጉዳይ የማይቀር በመሆኑ ዓለም አቀፉ ማኅበረሰብ እንዲያሸማግል መፍትሔ እንዲያመጣ ጠይቀው

እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊነሳ እንደሚችል የተናገሩት ጠቅላይ ሚኒስትሩ የቀይ ባህር ጉዳይ ሕጋዊ፣ ታሪካዊ፣ መልክዓምድራዊና ኢኮኖሚያዊ ነው ብለዋል። ለማን? ለኢትዮጵያ። ምክንያቱም ጠቅላይ ሚኒስትሩ እንዳሉት ኢትዮጵያም ቀይ ባህርን ያጣችበት መንገድ ሕጋዊነት የሌለው የካቢኔ ወይም የምክር ቤት አሊያም የኢትዮጵያ ሕዝብ ውሳኔ ያላረፈበት ነውና፣ ጉዳዩ ደግሞ ዛሬ የጀመረ ሳይሆን ከኤርትራ ጋር እርቅ ከወረደበት ጊዜ ጀምሮ ራሳቸው ጠቅላይ ሚኒስትር አብይ ለኤርትራ መንግስት በተለያየ ጊዜ ሲያነሱና ሲጠይቁ መቆየታቸውን አብራርተዋል። ከኤርትራም ቀና ምላሽ ባለመገኘቱ ሳይሳካ ቀረ እንጂ አሁንም ቢሆን የኢትዮጵያ መንግስት ባህር የማግኘቱ ጥያቄ በህጋዊና በንግግር ይፈታል የሚል እምነት እንዳለው የጠቀሱት ጠቅላይ ሚኒስትሩ ዓለም አቀፉ ማህበረሰብ እንዲያሸማግል ጠይቀዋል። አሜሪካም ቻይናም ሩሲያም አውሮፓና አፍሪካን በስም ጠርተው ኢትዮጵያም ባህር ማግኘቷ የማይቀር በመሆኑ ቅድሚያ ለሰላም ነውና አሸማግሉን ብለዋል። እስራኤል በጋዛ የአየር ጥቃት መፈጸሟ ተሰማም። ዛሬ ምሽቱን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ከባድ የአየር ጥቃት እንዲፈጸም ማዘዛቸውን ተከትሎ የእስራኤል የጦር ጀቶች ጋዛን ሲደበድቡ ማምሸታቸውን ዘገቦች አመልክተዋል። የአየር ጥቃት የተፈጸመው ሐማስ በተኩስ አቁም ስምምነቱ መሰረት ትላንት የላከው የአስክሬን ሳጥን ሲከፈት ባዶ ሆኖ መገኘቱን ተከትሎ ነው ተብሏል። ሐማስ ስምምነቱን በግልጽ የጣሰ ድርጊት መፈጸሙን በንዴት የተናገሩት ኔታንያሁ የጋዛ ድብደባ ትዕዛዛቸውም የዚሁ ምላሽ እንደሆነ አመልክተዋል። ሐማስ በበኩሉ እስራኤል ሌላ አዲስ ወረራ ለመፈጸም የሚያስችል ክስ እያቀረበች ነው ሲል ምላሽ ሰጥቷል። ቱሪስቶችን የጫነ አንድ የኬንያ አውሮፕላን ተከስክሶ 11 ሰዎች መሞታቸው ተነገረ። አስሩ የውጭ ዜጎች መሆናቸውን፣ ስምንቱ የሃንጋሪና ሁለቱ ጀርመናዊያን ናቸው። ቱሪስቶቹ በዓለም ታዋቂ የሆነውን የማሳይ ማራ ፓርክን ለመጎብኘት ሲጓዙ ነው አደጋ ያጋጠማቸው ተብሏል። ከሞምባሳም 30 ኪሎ ሜትር ርቀት ላይ ከምትገኘው የባህር ዳርቻዋ መዝናኛ ስፍራ ዲያኒ ተነስተው ሲጓዙ ዛሬ ንጋት 11 ሰዓት ተኩል ላይ አውሮፕላኑ ከተከሰከሰ በኋላ በእሳት መያያዙን የኬንያ መገናኛ ብዙሃን ከመዘገባቸው ውጪ የአደጋው መንስኤ እስካሁን አልታወቀም። የሱዳን ፈጥኖ ደራሽ ኃይል በሰላማዊ ሰዎች ላይ የጅምላ ግድያ እየፈጸመ ነው ሲል የመንግስታቱ ድርጅት ወነጀለ። የሱዳን መንግስት ጦር ከምዕራብ ቁልፍ ይዞታ ለቆ መውጣቱን ያረጋገጠ ሲሆን ይህም እንደ ትልቅ ሽንፈት ተቆጥሯል። ተባብሶ በቀጠለው የሱዳን የእርስ በርስ ጦርነት ቁልፍ የምዕራብ ከተማም ኤልፋሸርን ፈጥኖ ደራሽ ኃይል መቆጣጠሩ የውጊያውን መልክ የሚቀይር ነው ተብሏል። በከተማው በውጊያ መሃል መፈናፈኛ ያጡ ነዋሪዎች እየተገደሉና ከእግድያ ያመለጡ በረሃብ እየተሰቃዩ መሆናቸውን የመንግሥታቱ ድርጅት ይገልጻል። እርዳታ ወደ ከተማ መግባት ባለመቻሉ ነዋሪዎች ምግብ ለማግኘት ሰባት ቀን በእግር መጓዝ ይኖርባቸዋል። የቻለ ከሰባት ቀን ጉዞ በኋላም የእርዳታ ጣቢያ ደርሶ ነፍሱን ሲያተርፍ፣ ያልቻለ ከመንገድ ይቀራል። በጦርነት የቆሰሉ መንፈሳቸው የደከመ በረሃብና ውሃ ጥም የከሱና የገረጡ ልጆች፣ ጎልማሶችና ሴቶች የሚቀመስ ለማግኘት ለቀናት ሲጓዙ ማየት እጅጉን ልብ ይሰብራል ይላሉ የእርዳታ ሠራተኞች። ውጊያው ከተባባሰበት ኤልፋሸር ከተማ 50 ኪሎ ሜትር ተጉዘው ከአንድ የእርዳታ ጣቢያ የደረሱ 200 ነዋሪዎችን የተመለከቱ ሰራተኞች፣ እነዚህ እንግዲህ በውጊያው መሃል በጥይት ከሚረግፉ ነዋሪዎች መካከል አምልጠው የወጡ ናቸው። ሁለቱ ተፋላሚ ወገኖች የመንግሥት ጦር እና የፈጥኖ ደራሽ ኃይል አንዳቸው ሌላኛውን በጦር ወንጀል ሲከሱ የመንግስታቱ ድርጅት ግን ሁለቱም በሰላማዊ ሰዎችና ወሳኝ በሆኑ መሠረታዊ አቅርቦቶች ላይ ጥቃት ሲፈጽሙ መቆየታቸውን ይገልጻል አሁን ውጊያ የገጠሙት የመንግሥት ጦር አዛዥ ጀነራል አልብርሃንና የፈጥኖ ደራሽ ኃይሎች መሪ ቻድ ተወልደው ሱዳን ያደጉት ጀነራል ዳጋሎ ውህደት ፈጥረው ዋናና ምክትል በመሆን ሱዳንን መምራት ጀምረው ነበር ሆኖም ወዳጅነታቸው ብዙም ሳይቆይ በመሃላቸው በተፈጠረ የስልጣን ሽኩቻም እንዲያም ሲል በመጪው የሱዳን ሁኔታ ላይ የታየ ልዩነት ተካሮ ወደ ግጭት ተሸጋገረ። በሚያዝያ 2023 በዋና ከተማ ካርቱም የጀመረው ግጭት መላውን ሱዳን አዳርሶ መቋጫ ሳያገኝ ሁለተኛ ዓመቱን ይዟል። ከ150 ሺህ በላይ ሕዝብ ጨርሶ ከ12 ሚሊዮን የሚልቁ አፈናቅሎና ከፍተኛ የኢኮኖሚ ውድመት አስከትሎ እንደቀጠለ ነው ጦርነቱን ለማስቆም በርካታ ዙር የሰላም ንግግር በሳውዲና በባህሬን ቢደረጉም ውጤት ሳያመጡ ቀርተዋል በጦርነቱ ጣልቃ የገቡ ወይም የተሳተፉ ሀገሮች መኖራቸው ሲነገር ለአብነትም የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይል ድጋፍ እየሰጠች ነው ከዚያም አልፎ በቀጥታም የድሮን ጥቃት በመፈጸም ተሳትፎ አድርጋለች ሲል የመንግስት ጦር ይከሳል አሜሪካም በፓሲፊክ ውቅያኖስ ያደንዛዥ እጽ የጫኑ ባለቻቸው አራት ጀልባዎች ላይ ጥቃት ፈጽማ 14 ሰዎች መግደሏ ተነገረም። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ባሰራጩት መልእክት የአሁኑ ጥቃት ትላንት ምሽት በፓሲፊክ ውቅያኖስ መፈጸሙን ገልጸዋል። በፕሬዚዳንት ትራምፕ ትዕዛዝ በካሪቢያን ባህር የጸረ አደንዛዥ እጽ ዘመቻ መጠናከሩን ተከትሎ የተገደሉ ሰዎች ቁጥር ከ57 በላይ መድረሱን ሚኒስትሩ አመልክተዋል። ከዚሁ ጋር በተያያዘም አሜሪካም የዓለማችንን ግዙፍ ጦር መርከብ ወደ ቬንዙዌላ ባህር ዳርቻ ማስጠጋቷን ተከትሎ ውጥረት መንገሱ ሲነገር ኢራን መግለጫ አውጥታለች። የኢራን ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫም ቬንዙዌላ አቅራቢያም አሜሪካ የጀመረችው ወታደራዊ እንቅስቃሴ የካሪቢያንና የላቲን አሜሪካንን ሰላምና ጸጥታም አደጋ ላይ የሚጥል ነው ሲል አውግዟል አሜሪካም በዓለም አቀፍ ባህር የምታካሂደው የተናጠል ወታደራዊ ክምችት ከህግ ያፈነገጠ ነው ብሏል ሚኒስቴሩ ለአብነትም ከትላንት በስቲያም ሚሳኤል ተሸካሚ የአሜሪካ ባህር ኃይል መርከቦች ከቬንዙዌላ ባህር ዳርቻም 11 ኪሎ ርቀት ላይ መስፈራቸውን ጠቅሷል።